አንደኛ እኔ ሀያትን ነው ብሎክ ማረጋት ፎሎ አላረኳት ምሷ ግን አረጊያታለሁ፣ ነው መሰለኝ ቲክቶክ ላይ ፎሎ አነሳለሁ፣ ሰብስክራይብ አነሳለሁ፣ ብሎክ አረጋታለሁ። ብሎኩ ጥቅሙ ምንድን ነው? የፈለገ እይታ ቢኖረው የፈለገ ላይክ ቢያረጓት እኔ ላይ አይመጣ፣ በቃ ብሎክ አረጊያታለሁ ማለት ነው። እናንተም ፎሎ አንሱ፣ ሰብስክራይብ አረጋችሁ፣ ሰብስክራይብ አንሱ። እንደ እኛ ወተን አንጨፍር፣ እኛ ሙዚቃ አንሰማ እነሱን ያየ እነሱ የእነሱ ለቀቁትን እየሰምን ኮመንታቶሪ ምናሉ ብሎ የሰምን የእነሱ ሙዚቃ አብረን እየተካፈልን እስከሆነ ድረስ እነሱን ብሎ አርጓቸው ማለት ነው። ኢንሻላህ በሌላ በመጀመሪያ ደረጃ ያው ሰውንና ሰሆኖ ማይሳሳት የለም። አላህ ሂዳያ ይስጠን፣ አላህ ቀልብ ይስጠን፣ አላህ እንዳይፈትነን። ልብ ከደረቀ ወላሂ እህቶቼ ችግር ነው። ልብ ከደረቀ ችግር ነው። አላህ ልባችን ያራራ፣ ልባችን ይክፈትን፣ የተዘጋ ልባችን ይከፈት። እነሱ ላይ ያላችሁ ወንድሞቼና እህቶቼ

አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የረጃል እንደ ሀያት ቤተሰቦቼ ባላችሁ በሰላማችሁ በዘ ትረፈፍ ይበልልኝ። እንደዚህ ያልኩኝ እንተመልሼ በአዲስ ቪዲዮ መጥቻለሁ። እስታዝን ያስቆጣ እስታዝን ያሳዘነ ቪዲዮ ነው። የእስታዝን ቪዲዮ ስሰማ እኔም ራሴን ተሰማኝ። ሀቂቃ ለመናገር እቺ ቪዲዮ እንደገባችሁ ላይክ አድርጎ ነባሪዎች ሰብስክራይብ ያደረጋችሁ ይሻላኛል። የምንለቃቸው ትምህርት ትምህርት ያላችሁ ቪዲዮዎችን ምንለቃ እንደልደርሳችሁ ሰብስክራይብ አድርጎ ነባሪዎች ላይክ አድርጎ አስተያየታቸው ኮመንት ጻፉልን። ምን ተሰማሻዩ ማለታቸው አይቀርም። ሀቂቃ ለመናገር እኔ በወጣትነት ብዙ ነገር ባጠፋም አልሐምዱሊላ አሁን ታር ያለው ሰው አጥፍቶ መቅረቱ ነው እንጂ ወንጀሉ ከወንጀሉ ተምሮ ኢስቲግፋር አረገ አላህን ዘ ተወዳጅነት አለውእና እኛም በወጣትነታችን ብዙ ነገር አጥፍተናል። አጥፍቶ እያጠፉ ከሚቀሩ ሰዎች አላህ ይጠብቀን። እኔ አሁን ምንድነው የተሰማሽ ነገር? ምንድነው የምትዩ? የስታዝን ቪዲዮ ሰምቼ ቆረቆረኝ፣ ተሰማኝ። ምንድነው የተሰማኝ? እኔ ሀቂቃ ለመናገር መናገር ሙዚቃ በሙዚቃ አታዩኝ ቲክቶክ ላይ ቤቱ ቪ ላይ በሙዚቃ አልመጣም፣ አልጨፍርም፣ አላድም። ይሄ ሁሉ ማድረግ ሳያስፈልገኝ ቆርጦ ሳይሆን አላህ እንዳይቆጣኝ የአላህ ባሪያዎች በእኔ እንዳያዝኑብኝ ብዬ ነው እና ከዛ እኔ አላደርግም። ላኪን ሀቂቃ ለመናገር በጣም መወዳቸው መወዳቸው የአህራ ወንድምህቶች አሉ የጨፈሩ በዘፈኑ ሲመጡ ሳላስበ አንዳንድ ቀን ኮመንት እያነበብኩ ሙዚቃው ሳላስበ ጭንቅላቴ ውስጥ እየገባ እያፈስኩት ነው እና አሁን እሳዙ ሲያወራ ተሰማኝ እንዴ እኔ አላህን ፈርቼ የአላህ ባሪያዎች ኮመንት ላይ ሰርቡኛል ሊቆጡኛ ሀራም ነው ይሉኛል ጊዜ ፈርቼ ወጥቼ እየጨፈርኳለን መጨፈር እያማረኝ እየጨፈርኳለን። በሙዚቃ ወጥቶ መዝፈን እያስፈለገኝ እየዘፈንኳለን። ለምንድን ነው እነዚህ ሰዎች ሰ የምከታተላቸው ብዬ ተሰማኝ። እና ምንድን ነው ማድረገው? አንደኛ በሙዚቃ የሚመጡ ሰዎች፣ ያልሆነ ቪዲዮ እየሰሩ የሚመጡ ሰዎች፣ ሰብስክራይብ ካረጋችሁ፣ ላይክ ካረጋችሁ፣ ቪዲዮ ሼራር ኮፒ ሊንክ ካረጋችሁ እናንተም ከእነሱ ሁሉ ወንጀሉ የምትካፈሉት ምክንያቱም እነሱ ያልሆነ ስራ ሲሰሩ ያበረታታችሁ ነው ማለት ነው። ስለዚህ ለእናንተ ምንድን ነው ወላይ ፎሎ አላረጋችሁም ወላ ሰብስክራይብ አላረጋችሁም ወላ ላይክ አላረጋችሁም። ላኪን ቪዲዮዋቸው ይመጣልኛል ልትሉ ትችላላችሁ። አዎ እይታ ብዙ ሲኖረው ና ላይክ ብዙ ሲኖረው ሰው ላይ ይወጣል ማለት ነው። እናንተ ወንጀሉ እንዳትካፈሉ ከፈለጋችሁም ወላ ዱኒያ መች እንደምትሞት መች አናቅም አናቅምና አላህ ሄር ስራ እየሰራ የምንሄድ አላህ ያድርገንና እነናንተ ከኔ ወሰዱ። እኔ አሁን ዛሬ ብስሚላ አክብርዬ አክብር ጀምራለሁ። ሰብስክራይብ ያረኳችሁ ሰዎች ሰብስክራይብን አነሳለሁ። ሰብስክራይብ ካረጋችሁ በኋላ ካነሳችሁ በኋላ ተመልሰው ሊመጡባችሁ ስለምችሉ የምን ታረጋላችሁ? ብሎክ ታረጋላችሁ። ብሎክ ማታውቁ ሰዎች ኮመንት ጻፉልኝ፣ እኔ ብሎክ እንዴት ነው እንደምታረጉ አሳያችኋለሁ። አንደኛ እኔ ሀያትን ነው ብሎክ ማረጋት። ፎሎ አላረኳትም፣ እሷ ግን አርግ ያተ መሰለኝ ቲክቶክ ላይ ፎሎ አነሳለሁ። ሰብስክራይብ አነሳለሁ። ብሎክ አረጋታለሁ። ብሎኩ ጥቅሙ ምንድን ነው? የፈለገ እይታ ቢኖረው የፈለገ ላይክ ቢያደርጓት እኔ ላይ አይመጣም። በቃ ብሎክ አድርጌያታለው ማለት ነው። እናንተም ፎሎ አንሱ፣ ሰብስክራይብ አረጋችሁ፣ ሰብስክራይብ አንሱ። እንደ እኛ ወተን አንጨፍር እኛ ሙዚቃ አንሰማ እነሱን እያየን እነሱ የእነሱ ለቀቁትን እየሰምን ኮመንታቶሪ ምን አሉ ብሎ እየሰምን የእነሱ ሙዚቃ አብረን እየተካፈልን እስከሆነ ድረስ እነሱን ብሎክ አርጓቸው ማለት ነው። ኢንሻላህ በሌላ በመጀመሪያ ደረጃ ያው ሰውነና ስሆኖ ማያሳሳት የለም። አላህ ሂዳያ ይስጠን፣ አላህ ቀልብ ይስጠን፣ አላህ እንዳይፈትነን ልብ ከደረቀ ወላሂ ህይወቶች ችግር። ልብ ከደረቀ ችግር። አላህ ልባችን ያራራ ልባችን ይክፈት። የተዘጋ ልባችን ይከፈት። እነሱም አላህ ልባቸውን ይክፈት። አላህ ሂዳያ ይስጣቸው። አላህ ቀልብ ይስጣቸው። ወላሂ ዶ አርግላቸው። ምክንያቱም እኛ እናት ነን። ነገ ሴት ልጅ አለች፣ ነገ ወንድ ልጅ አለች። በርቻ ይላል ጉራጌ ና ግፉና እኛ እንዳይደርስብን፣ አላህ ከእንደዚህ ነገር ነጂ ይበለን። ሂዲያ ይስጣቸው፣ እኛንም ሂዲያ ይስጠን። እንዳይፈትናል ያ ረቢ። አላህ ያንተ ፈተና አንችልም፣ እንዳትፈትን ያ ረቢ። ያንተ ቅጣት አንችልም እኛ እንዳትቀጣን ያ ረቢ። አላህ አላህ አይፈትን ማለት ነው። አላህ አይፈትን ማለት ነው። ወላሂ እህቶቼ፣ ወንድሞቼ እና የዛሬ ቪዲዮ ይሄ ይመስላል። ቪዲዮ ላይክ አድርጉት አርጉት፣ የተሰማችሁን ግለጹ ልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።